በክልሉ በበቆሎ አምራች አካባቢዎች እየተተገበረ የሚገኘው የኩታ ገጠም እርሻ የአርሶ አደሩን ምርታማነቱን እያረጋገጠ መሆኑን የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር ጥላሁን ከበደ ተናግረዋል። ርዕሰ መስተዳድሩ በጋሞ ዞን በደረማሉ በደረማሎ ወረዳ በዶምኤ ቀበሌ የሚገኘውን የበቆሎ ክላስተር በጎበኙበት ወቅት ለደቡብ ቴሌቪዥን እንደተናገሩት የኩታ ገጠም እርሻ የአርሷአደሩን ምርታማነትን ከማረጋገጡ ባለፈ ማህበራዊ ትስስርን የሚያጎለብት ነው። በይበልጥ አርሶ አደሮቹ በሰው ጉልበት ለማረስ ተላቀው በትራክተር ማረስ መጀመራቸው ምርትና ምርታማነታቸው ማነታቸው እንዲረጋገጥ አድርጓል። የተሸፈነው መቶ አርባ ሶስት ሄክታር መሬት ነው የሸፈኑት። ከዚህ ቀደም በበሬ በሰው ኃይል ነው የሚዘሩት፣ ግን አሁን በትራክተር ታርሶ በትራክተር ነው የዘሩት። የበቆሎ ቁመና በእጅጉ በጣም የተሻለ ነው። ምርታማነትን በመጨመር የሚጠብቁት በሄክታር ከአርባ ሰባት ሄክታር በላይ ኩንታል በላይ እንጠብቀለን እያሉ ናቸው አቅደዋል ገበያ ምርቱ ስደርስ ሰብስበን ለማን እንደሚናቀር የሚልም አቅደዋል። ቀጣይ ደግሞ ልክ በቆሎ እንደሰበሰቡ መሬታችን ለመሸፈን የሚል እቅድም በቀጣይ ዞር ክረምቱን ለመዝራት ያቅደዋል። በክልሉ በሁሉም አካባቢዎች ሳይታረስ የሚያድር መሬት እንዳይኖር እየተሰራ ቆይቷል ያሉት ርዕሰ መስተዳድሩም በበልግ እርሻ የታየው ውጤት ከዘር አቅርቦት ጀምሮ እስከ ተባይ መከላከል ድረስ በተቀናጀ ሁኔታ ስለመሰራቱም ያመላክታል ብለዋል። እንደ አንድ ኢንዱስትሪ ጾሙን የሚያድር ምርት የለም። ጉልበትን ሰብሰብ አድርገን ምርታችን ምርታማ እንዲሆን እኛ ምርታማ እንድንሆን ሕይወታችን እንዲቀየር የብልጽግና ተምሳሌት ለመሆን የኩታ ገጠም እርሻ ገብቶን እየሰራን የሚል ምስክርነት ነው የሰማነው እና ምርት ላይ የሚያየ ነው እሱን ነው። ስለዚህ አንደኛ በሙሉ ፓኬጅ ነው የአፈር ማዳበሪያ አቅርቦቱም የዘር አቅርቦቱም እንዲሁም ደግሞ ጸረ ተባይ በተለይ ተምችን ለመከላከል በጋራ ለመርጨትም ጭምር በተቀናጀ መንገድ የሚሰሩት በእጅጉ ውጤታማ የሆነ ስራ እያየን ያለ ነው ና ይሄ እንደ ክልል የበቆሎ ላይ በከፍተኛ ሁኔታ በልግ ዝናብ ተጠቃሚነትን የጨመረ ምርትና ምርታማነትን ሊያሳደግ የሚችል ተግባር እያየን የኩታ ገጠም እርሻ እየሰፋ የመጣበት አመርቂ ውጤት እያየ ነው ያለ ነው በቀሪ የእርሻ ጊዜ ሰብልን መንከባከብ ና የተባይ መከላከል ስራውን አርሶ አደሩ አጠናክሮ ሊቀጥል እንደሚገባ አጽንኦት ሰጥተዋል። ለመላው አርሶ አደር በተለይ በቀሪ ጊዜ ሰብል ጥበቃ ስራ፣ አረም ማረም፣ ከጸረ ተባይ መጠበቅ እንዲሁም ደግሞ ምርት ሲደርስ በጊዜ ሰብስቦ ግብይቱን በተጨባጭ መረጃ በማግኘት በአግባቡ ወደ ገበያ በማውጣት ለቀጣይ ንቀሳቀሱበት እንቅስቃሴ እንዲቀጥሉ መልዕክት ለማስተላለፍ ነው። እየደገፉ ያሉ ባለሙያዎችም አመራሮችም ጥሩ ውጤት እያመጡ ናቸው ያሉትና ይሄ መስፋት አለበት ነው። ከዘር አቅርቦት ጋር ተያይዞ ያሉ ችግሮች በክልል ደረጃ መገምገሙን ያስታውሱት አቶ ጥላሁን ተግዳሮቱን ለመፍታት ከዘር አቅራቢ ድርጅቶች ጋር በቅርጅት ይሰራልን ብለዋል። የዘር አቅርቦት ላይ የገጠመ ችግር ብሏል። እንግዲህ እንደ ክልልም የገመገብነው ትልቁ ችግራችን የምርጥ ዘር ከፍላጎት ጋር የሚጣጣም ዘር እየቀረበ አይደለም። ለዚህ መፍትሄ ብለን ያስቀመጥ ነው የራሳችን ምርጥ ዘር ድርጅት አለ። እንዲሁም ከባለ ሀብቶች ጋር ከኦሮሚያም፣ ከፌዴራል እንደዚህ የሚያባዙ የምርጥ ዘር ድርጅቶች አሉ። ከእነሱ ጋር በመቀናጀት በጊዜ ዘር ቀርቦ የተመሰከረ ዘር በመዝራት የተሻለ ምርት እንዲያገኙ ማድረግ አለብን የሚል ውሳኔ አለ። የአፈር ማዳበሪያ በጊዜ ማቅረብ ላይ ቀረበው ደግሞ አርሶ አደር እጅ እንድገባ ማድረግ ላይ ትኩረት ሰጥተን በአርሶ አደር ህብረት ስራ ማህበራት ዩኒኖች ስራዎቹ ከሰራን እና ኬሚካል ካቀረብን በጣም የተሻለ ውጤት ለማምጣት እንችላለን የሚለው ነው። የኪሎት ስልጠና፣ የሜካናይዜሽን በተለይ አሁን የሰው ጉልበት ምርታማነት ለመጨመር በትራክተር እንዲያለሙን ለማድረግ የሚደረገውን ድጋፍ በጣም አጠናክረን ለመቀጠል ያስብ ነው ያለ ቀጣይ ያንን ያሰፋ እንላለን ማለት ነው። አቶ ጥላሁን አያይዞውም አምና ከክልሉ ከ62000 ቶን በላይ የሰሊጥ ምርት ወደ ውጭ የተላከ ሲሆን በዘንድሮም የተገኘውን ውጤት በማጠናከር የማሾ ምርትን ለውጭ ገበያ እንዲቀርብ እየተሰራ ስለመሆኑ አመላክተዋል። ሁለተኛው ኮሞዲቲ ያየ ነው፣ የቅባት እህል ነው። ቅባት እህል ላይ አሁን ቆመን ያለንበት የሰሊጥ ሰብል አለ። ሌላው ደግሞ የማሾ ሰብልን በዚህ ዞን በስፋት ይመረታል። አምና ከ62000 ቶን በላይ ነው ወደ ውጭ ኤክስፖርት የተደረገው። ዘንድሮ ከዛ እጥፍ ማሳደግ አለብን። የማሾም በዛ ልክ ማስፋት አለብን ብለን ነው ቅድያዝ ነው። ሰሊጥ ላይም ከማሳ በተለይ በልግ ነው። ሌላ አካባቢ ሰሊጥ የሚመረተው ምህር ነው። በእኛ ክልል በልግ ነው የሚመረተው፣ እና ይህን አድቫንቴጅ በተለይ ሌላው ጋር ገበያ የሚቀርበው የመኸር ምርት ይቀርባል። እኛ ጋር ደግሞ የበልግ ምርት ስለምንችል ስለምናመርት ሰሊጥ ላይ ለውጥ እናምጣ ብለን ውይይት ጀምረን የተጀመረ ውይይቱ ጥሩ ውጤት እያመጣ ነው ያለው።